አሰላሙ አሌይኩም ረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የሱመያ ቻናል ቤተሰቦች ሰብስክራይብ፣ ላይክ፣ ሼር እያረጋችሁ ግቡ። በቅድሚያ አሰላሙ አሌይኩም ረህመቱላሂ ወበረካቱ ብያችኋለሁ። በአለም ዙሪያ ያላችሁ እህት ወንድሞቼ ገባ ገባ በሉ። ሰብስክራይብ፣ ላይክ፣ ሼር እያረጋችሁ ገባ ገባ በሉ። አንደኛ አንደኛ ደረጃ እኔ ይዤላችሁ የመጣሁት ሼር ላይክ እያደረጋችሁ ግቡ። አንደኛ ይጀላችሁ የመጣሁት እሱ ምንድነው ካላችሁ ካላችሁ ኪዳር ነው። ትዳር የምትፈልጉ የምትፈልጉትን መስፈርት ተናገሩ። ከዛ የት ሀገር እንደሆናችሁ፣ የት ቦታ እንደሆናችሁ፣ የት ሀገር እንደምትፈልጉ ትጽፉልኝ ያላችሁ ማለት ነው። በሁለተኛ ደረጃ ደግሞ ሀሳብ ያላችሁ ሀሳብ አስተያየት እንቀበላለን። ችግር የለብንም እኛ ሀሳብ ያላችሁ እንደዚሁም ጻፉ እና እሺ አሰላሙ አሌይኩም ረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ? መልካም ሁሉ ሰላም አለው። አልሐምዱሊላ። በዚሁ አጋጣሚ ቲክቶክ የታዘብኩትንም አንዳንድ ነገሮች እዘግባችኋለሁ። ቲክቶክ ላይ የታዘብኩትን ይህን ሰሞን ማለት ነው። እሱም ምንድን ነው እሱም ምንድን ነው፣ ንግስት የምትባለው ልጅ ማለት ነው። ጌም ቀጠሮ ነበራት። ጌም ቀጠሮ ነበራትና ተጫወተች እንዴት እንዴት ጌም ትጫወቻለች ብለው አንዳንድ ሰዎች እየረገጧት ነው። ይሁላችሁ በመጀመሪያ ደረጃ እኛ የሞተን ሰው መመለስ አንችልም። ሁላችንም ሟችነን እና ገባችሁ አደለ። እነዚህ የሞቱ እህቶቻችን ፈጣሪ ይዘንላቸው አለቀ ደቀቀ። ከዛ ውጭ ግን ንግስቲ ጌሙን ብስበው ንግስቲ ጌሙን ወደዛ ብታርገው ወደዚህ ብታርገው፣ ንግስቲ እኮ እነዚ የሞቱትን ልጆች መመለስ አትችልም። በሁለተኛ ደረጃ ደግሞ ወደው ፈቅደው ነው የወጡት ወደዛ ነገር ገባችሁ ህዝብ፣ ከዛው ያለው ህዝብ እኮ ይትስቃየን እውነት ለመናገር እና ንግስት የምታርጋችሁ ጌም ተጫወተሽ፣ አለቀ ጌም ተጫወተሽ። የሰጧትን አንበሳ የሰጠችን አንበሳ ለማስመለስ ነው፣ መብቷ ነው እንዴ! እኔ እኮ ግርም የምትሉኝ ማለት ነው። ግርም የምትሉኝ የሰውን መብት የምትይዙት ነገር እኔ አይመቸኝም። የሰውን መብት አታከብሩ። የሰው መብት እንደ ቁልፍ እንዲህ ያርጋችሁ ትይዛላችሁ። ለምንድን ነው ለምንድን ነው እ ሰው ሆኖ ማይጫወት የለም። ትጫወት። እናንተ ምን አስጨነቃችሁ? ምን አስጨነቃችሁ? ጉድ እኮ ነው። የሰው ልጅ ይኸውላችሁ፣ የሰው ልጅ ፈጣሪ ያለውን ነገር ነው የሚኖረው ገባችሁ? ፈጣሪ ያለውን ነገር ነው የሚኖረው። ሰው ባለው ሰው ባላለው ሰው አይደለም። አላህ ካለ የሆነ ነገር ትሆናላችሁ። አላህ ካላለው ደግሞ አትሆኑም። ስለዚህ እቺ ልጅ ጌም ብትጫወት ምንድን ነው ችግሩ? ምንድን ነው ከእናንተ ጋር ምን የሚቀንስ ነገር አለው? የሚቀንስባቸው የለ የሚጨምርባቸው የለ። ከእናንተ ጋር ለሳኒያ ያክል የሚነሳ ነገር የለም። ለምንድን ነው የምጨቀጭቋት? ምን ታርጋችሁ? ምን ትሁን? ጌም የምትጫወተው ንግስቲ ብቻ ናት እንዴ? ስንት ሰው ኮ ጌም እየተጫወቱ ነው። ምንድን ነው የእነሱ አልታያቸውም? እንደዛ ከሆነ ሰይድ ወረባቦ ተጫውቶ የለ? እንዲህ ሰሞኑን ነው ሰይድ ወረባቦ ኮ ተጫውቷል። ምን ነው የሞቱት ምስልሞች ስለሆኑ? እኔ አንዳንዴ ወላሂ የምታለያዩት ነገር በጣም ነው የሚደብር። እኔ ስለታዘብኳችሁ ነው ስለታዘብኳችሁ ለማንኛውም ሰው ሰው ነው። ሰው በሰውነቱ ነው መከበር ያለበት። ሀሎ አህለን። ሰው በሰውነቱ ነው መከበር ያለበት። ተው ሰው በሰውነቱ መከበር አለበት። አለቀ ደቀቅ። ያጀማ ላይክ ላይክ አድርጉ። ትዳር የምትፈልጉ አሜሪካ፣ ካናዳ፣ ኢሮፕ ምናምን የምትፈልጉ በዚህኛው አይደለም ምገባው በዛኛው ነው ምገባው። ነገ ገባችሁ ሆ ብላችሁ ኑ። በተለይ የመዳም ቅመሞች የሆናችሁ አዎ፣ ግን እድሜያችሁን፣ ሁኔታችሁን ቁጭ ቁጭ ነው የምትናገሩ። እውነቷን መዋሸት ምናምን የለም። መዋሸት ምናምን የለም። ማቷሹ ሰዎች በትክክል ሪል ለሪል ትዳር የምትፈልጉ ቁንቅጭ እንቅጫን ተናግራችሁ እናገናኛችኋለን። እንሻአላ ግን ከመዋሸት ነፃ የሆናችሁ ቤቱን ደግሞ ሰብስክራይብ እያረጋችሁ አዎ ቤቱን ሰብስክራይብ እያደረጋችሁ። በዚህ አይደለም ምገባው፣ ምገባው በዛኛው ነው፣ በር በሚያስገባው ማለት ነው። ይህን አስባችሁበት አለማችሁበት ነው። ላይክ አድርጉ። ላይክ የምትፈልጉ በሙሉ በዛኛው ነገ ገባለው፣ በስርዓት በር አስገባለው። እናንተ ፍላጎታችሁን እንቅጭ እንቅጭ እንቅጭ እንቅጫን ትዘግቡኛላችሁ፣ እኔ ደግሞ እነዛን ሰዎች በቲክቶክ ጀንጅኜ ተጀናጅኜ ጨርሼ ምን ብዬ ወደ እናንተ ላይ ያመጣላችኋለሁ። ተሎ ብላችሁ ወደ ኒካሁ መግባት የእናንተ ፋንታ ነው። አዎ ዝም ብሎ መጀናጀን ሉ ሉ ሉ ሉ የለም። ተሎ ብላ ወንድም የፈለግ ከው አህለን ወሳህለን ዳይ ወደ ቤተሰብ አለቅ አንችም እሱም ተሎ ብላችሁ ወደ ቤተሰብ ከዛ በኋላ አግብታችሁ ቸልስ ለአውሮፓ እያላችሁ ፕሮሰሳችሁን ያስጨርሳላችኋል። ሀዛ ምንጥት ብላችሁ ኑሯችሁን ትኖራላችሁ፣ ትወልዳላችሁ፣ ትከብዳላችሁ ማለት ነው። ላይክ እያደረጋችሁ ኮሜንት የለም። ሀያ ስድስት ሰው አለ። ኮሜንት አድርጉ፣ ኮሜንት አድርጉ። እኔ አረበኛ ይታውቃለሁ። አርበኛ እኮ አላቅም። እንግሊዝኛ ጻፉ እና የምትፈልጉ በተለይ የመዳም ቅመሞች፣ የመዳም ቅመሞች ይጠቅማችኋል። ሰብስክራይብ አድርጉት። ና ይጠቅማችኋል። ገባችሁ? ይጠቅማችኋል። ሰብስክራይብ አድርጉት። አዎ አረበኛ እኔ እኮ አላነብም። አራዳ ነው። አራዳ ማለት አራዳ ማለት ምንድነው? አልገባኝም ወንድሜ አልገባኝም። ምንድነው? ምን ምኑን ነው አራዳ ይሆንኩት እንዴ? ምንድነው አራዳ ይሆንኩት? እኔ እኮ ለእናንተ ልጠቅማችሁ ብዬ ነው እንጂ ሲጀመር እኔ ውላችሁ የቲክቶክ ማህበረሰብ ያለን ዜና መጠቼ ከዚህ ብዘግብ ማለት ነው ሁለት መቶ ሶስት መቶ ሰው ያየኛል። ችግር የለብኝም። ተመስገን ሁለት መቶ ሶስት መቶ ሰው የተለመደ ነው ከኔ ቤት። አዎ ግን በር ባለው አይደለም የሚገቡት በር ባለው በዛኛው ብገባ በዛኛው ቢገቡልኝ ለእኔ በጣም ይጠቅመኛል። ለምን ካላችሁ ዶላር ይቆጥርልኛል። ቢያንስ አንድ ሺ ሁለት ሺ ዶላር ይቆጥርልኛል፣ በዚህኛው አይቆጥርም። እና ምኑን ነው አራዳ የሆንኩት? ወዓይ ወንድሜ በህግ አምላክ ውለ ፈላጊ ን ያልኩነ ፈላጊ አማርኛ የምችል ከሆነ ፈላጊ የሚፈልጉ ሰዎች አሉ። አሁን የመዳም ቅመሞች የመዳም ቤት ስልችት ያላቸው ያስጠላቸው። አዎ ሁለተኛ ደግሞ ኢትዮጵያ ቁጭ ብለው ደግሞ ኑሮ ያቃታቸው ወጣቶች አሉ። ከዚህ ዲያስፖራ ወረቀቱን ይዞ ይዞ ምን ላይ አደረገው ነው? አዎ እያገባ ያምጣ እያገባ ያምጣ። ወረቀቱ በስብሶ በስብሶ በስብሶ በስብሶ በስብሶ ምን ይሰራል እንዴ? አዎ፣ እንተጋገዝ ወገን እንተጋገዝ። ምን ችግር አለሁ። ስለዚህ እንደዛ ነው ወንድሜ። ወር አሪው ሐዋርያው እያላቸው አትጻፉ ወአይ እኔ የምለው ዛሬ ካለ ሰዓቴ ስለገባሁ ነው። ሰው የሌለ እንዴ? እኔ አርፍጄ ነዋ የምገባው። ሰው የለም። ሀያ ሶስት ሰው። አይ እንደዛ ከሆነ በኋላ እንገናኝ። ሀያ ሶስት ሰው።